አጋራችን እነ ኢትሲዮችን እናመሰግናለን የቢዝነስ ዘገባችን ተጀምሯል ቆይታችሁን ከኛ ጋር አድርጉ ታማኝ ግብር ከፋዮች አዲስ አበባን በሁለንተናዊ ለውጧ የአፍሪካ ከተሞች ምሳሌ እንድትሆን አስችለዋታል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ የአዲስ አበባ ከተማ አስተዳደር ለታማኝ ግብር ከፋዮች የእውቅና መርሃ ግብር አካሂዷል ኢብራሂም መሐመድ ተጨማሪ ዘገባ አለው መብቱን ግዴታ አውቆለት የአዲስ አበባ ከተማ አስተዳደር የገቢ እድገት በ2010 በጀት ዓመት መጨረሻ 33 ቢሊዮን ብር የነበረው በ2017 በጀት ዓመት ወደ 233 ቢሊዮን ብር አድጓል። የ2017 በጀት ዓመት አፈጻጸም ከ2016 በጀት ዓመት ጋር ሲነጻጸር በ87 ቢሊዮን ብር እድገት አሳይቷል። ለዚህ ለውጥ መመዝገብ የላቀ ሚና ያላቸው ታማኝ ግብር ከፋዮች እውቅና ተሰጥቷቸዋል። በታማኝነት በከፈል ነው ግብር ከተማችን ለውጥ አምጥታለች፣ ብለዋል። እውቅና የተሰጣቸው ግብር ከፋዮች በተደረገው ለውጥ የኔ ድርሻ እንዳለበት አውቃለሁ ዛሬ ተመልክቻለሁኝና በዛ በጣም ደስተኛ ነኝ። እኔና የእኔ አይነቶቹ ከኔም የበለጡት ያደረጉት አስተዋጽኦ ይሄንን ውጤት አሳይቷል። ውጤቱ የዚህ የግብር ውጤት ነው፣ ሌላ ገቢ ሳይሆን ከህዝብ በተሰበሰበ ታክስ ግብር የተሰራ ስራ መሆኑን አውቃለሁ። ታማኝ ግብር ከፋዮች በከፈሉት ግብር ከተማዋ ገጽቷ ተቀይሯል ብለዋል የአዲስ አበባ ከንቲባ ወይዘሮ አዳነች አበቤ። የተሰሩ የልማት ስራዎች በጥቅሉ ከምንሰበስበው ገቢ ከመቶ 71 እጁን ለዘላቂ ልማትና ደህንነትን ለመቀነስ ለሚውሉ መርሃ ግብሮች ማዋላችንን ያሳያሉ። በዚህም ስራችን በርካታ የስራ እድሎች ተፈጥረዋል ኢኮኖሚያችን ተነቃክቷል። የከተማችን መልክ እንደ አዲስ ፈክቷል። ከዚህም ባሻገር ግብር የፍታዊነት ማስፈኛ መሳሪያ ነውእና በየዓመቱ ከ14 ቢሊየን ብር በላይ ድጎማ በማድረግ ወደ አንድ ሚሊየን የሚጠጉ ተማሪዎችን በቀን ሁለቴ በመመገብ የተለያዩ ስራዎችን የምንሰራው ከእናንተው በምንሰበስበው የግብር ቱርፋት በመሆኑ ልትኮሩበት ደስ ልትሰኙበትም ይገባል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በዚህ ወቅት ባስተላለፉት መልእክት በከተማው የሚታየው ሁለንተናዊ ለውጥ በታማኝ ግብር ከፋዮች የተሳካ ነው ብለዋል። በአሁኑ ጊዜ በአዲስ አበባ ከተማ የሚታየው ሁለንተናዊ ለውጥ ያለ እናንተ ታማኝ ግብር ከፋዮች ተሳትፎ ይሳካል ተብሎ አይታሰብም። እናንተ ግብር ከፋዮች አዲስ አበባ ከተማ እንደገና እንድትሰራ አድርጋችኋልና ከፍተኛ ምስጋና ይገባቸዋል እንኳን ደስ አላቸው። የከተማ አስተዳደሩ አመራር፣ የክፍለ ከተማ አመራር በተለይም ክብርት ከንቲባችን ለከተማው እድገት እንዲሁም አዲስ አበባ ከተማ የአፍሪካ ከተሞች ምሳሌ እንድትሆን የምታደርጉትን ጥረት መንግስት እጅግ ከፍተኛ አድናቆት ያለው መሆኑን ላረጋግጥላችሁ በዚህ አጋጣሚ እወዳለሁ። የግብር ከፋዩን የመልካም አስተዳደር ጥያቄዎች መፍትሄ ለመስጠት መስራት ይገባል ብለዋል አፈ ጉባኤ አገኘሁ ተሻገር። የግብር ከፋዩን መሰረታዊ የአገልግሎት አሰጣጥና የመልካም አስተዳደር ጥያቄዎች በየጊዜው እየፈተሹ መፍታት ሁሌም የትኩረት ማዕከላችሁ እንዲሆን በዚህ አጋጣሚ ላሳስብ እፈልጋለሁ 54 የፕላቲኒየም ና 114 የወርቅ እውቅና ያገኙ ታማኝ ግብር ከፋዮች በከተማዋ መንግስታዊ አገልግሎትና ኩነት የቅድሚያ አገልግሎት እንዲስተናገዱና ና የቪአይፒ ፕሮቶኮል እንዲሰጣቸው መወሰኑ ተነግሯል። ግብር ለአገር ክብር ይላል።